ከሰሞኑ ከተለያዩ አቅጣጫዎች የሚደርሱኝ መረጃዎች እጅግ በጣም አስደንጋጭ ናቸው። በተለይም በሀገራችን ትላልቅ ከተሞች ለአብነት አዲስ አበባ ዋና ከተማ እንግዲህ የኢትዮጵያ ዋና ከተማን ጨምሮ ሀዋሳ፣ አዳማ እንዲሁም ወላይታ ሶዶ፣ አርባ ምንጭ፣ ጅማ እና በመሳሰሉት ከተሞች ላይ የሚፈጸመው ወይም ደግሞ እየተሰራ የሚገኘው ህገወጥ ተግባር በአንዳንድ አካላቶች እየተጋለጠ ይገኛል። ከነዚህ መካከል ሸማቹን በማታለል በመሸወድ እንዲሁም ደግሞ ከዋናው ምርት ሳይሆን ከሌላ ከባዕድ ነገር አቀላቅለው እንጀራ ጋግሮ ስለሚሸጡ ሰዎች የደረሰ የደረሰን መረጃ እጅግ በጣም የሚያሳዝን እና እነኚህ ሰዎች ለሰው ልጅ ምንም አይነት ደንታ የሌላቸው፣ ለሰው ልጅ ጤና ምንም ደንታ የሌላቸው ግለሰቦች፣ ኃላፊነት የጎደላቸው ግለሰቦች የሚሰሩት ሴራ እጅግ በጣም በሀገራችን ማህበረሰቦች ላይ ከፍተኛ የጤና ችግር እያደረሰ እንደሆነ አንዳንድ ወገኖች የሚጠቁሙኝ ወይም ደግሞ ያደረሱኝ መረጃ ያመላክታል። እነዚህ ወገኖች ምንድን ነው ሙሉ ግቢ ይከራያሉ። ሙሉ ግቢ ከተከራዩ በኋላ ምንነቱ የማይታወቅ ዱቄት ያመጡና ያቦካሉ። አቦክቶ እንግዲህ እርሾ ምናምን እንጨማምሮ እንጀራ ነው ብሎ ለሆቴሎች፣ ለካፍቴሪያዎች፣ ለሱቆች እና ለሌሎች ለተለያዩ ግለሰቦች ያከፋፍላሉ። ተቀጥሮ የሚሰሩት ከሰሜን አካባቢ በተለይም ከአማራ ክልል አካባቢ የመጡ ሰዎች ናቸው። እና እነዚህ ሶሪ፣ እንግዲህ ክልሉ መንሽን ለማድረግ ይቅርታ፣ ግን አካባቢውን ስፔሲፊካል መናገር ስላለብኝ ነው። እና ከዛ አካባቢ የመጡ ሰዎች ናቸው። ኖርማሊ የሚቀጠሩ ሰዎችም ከዛ አካባቢ የመጡ ሰዎች ብቻ ናቸው። እናም ለምንድነው ስባል ምስጢር? እንዳይወጣ ሌሎች ሰዎችን ከቀጠርን ምስጢር ይወጣል፣ በሚል በተዳፈነ መንገድ ያንን ከባዕድ ነገር ጋር እንደውም ሙሉ በሙሉ ማለት ይቻላል ባዕድ ነገርን ጋግሮ እንጀራ ነው ብሎ ለሕብረተሰቡ ሲያከፋፍሉ እየተደረሰባቸው ይገኛል። ፖሊስ በርካታ ቦታዎች ላይ እንግዲህ በፖሊስና ሕብረተሰብ ፕሮግራም ላይ አይታችሁ ሊሆን ይችላል። በሌላም በተለያዩ ሶሻል ሚዲያዎች ላይ ተመልክታችሁ ሊሆን ይችላል። ፖሊስ በርካታ ሮቶ የሞሉ እርሾችን ወይም ደግሞ በጣም ለእንጀራ ነው ተብሎ የተዘጋጁ ሊጦችን ሲደፋ እንግዲህ የተመለከታችሁ ይመስለኛል። ይህ ችግር አሁንም አልተቀረፈም። አሁንም በድብቅ በተለያዩ አካባቢዎች ላይ እየሰሩ የሚገኙ ግለሰቦች አሉ። ሙሉ ግቢ ተከራይቶን ሙሉ ማንም አይጠጋም፣ ማንም አይገባም ከነሱ በስተቀር። ከዛ መብራት ጋር በተያያዘም ደግሞ መብራትም ቀጥታ ከኢትዮ ማለትም ከኤልፓ የመጣውን መስመር ከቆጣሪ ሳይሆን ቀጥታ በመውሰድ ማንም ሳያወቅ ሕገወጥ ስራቸውን ይሰራሉ። እንግዲህ ያንን በማድረግ ከዛ ባሻገር በመንግስትና በህዝብ ንብረት ላይ ጉዳት ከማድረስ ባሻገር በህብረተሰቡ ጤና ላይ ከፍተኛ ጉዳት የሚያደርሱ እንጀራዎችን ለህብረተሰቡ እያከፋፈሉ ይገኛሉ። አሁን እንግዲህ በተለይም እና አባሳ የመሳሰሉት አዲስ አበባ የመሳሰሉት እና ከተሞች ቀድሞ የነቁ መረጃ ያገኙ የተለያዩ ክልል ከተማ ላይ ያሉ ፖሊሶች በዚህ ዙሪያ ላይ እርምጃ የወሰዱ ነው። ነገር ግን አሁንም በተለያዩ ከተሞች አርባ ምንጭ፣ ዲላ፣ ወላይታ ሶዶ፣ እንዲሁም አዳማ ምናምን በመሳሰሉት በጣም በድብቅ እየሰሩ ይገኛሉ እና እነኚህ ግለሰቦች እንግዲህ የሚሰሩት የሚፈጽሙት ድርጊት አንደኛ በሸማቾች በሸማቾች ጥበቃ የወጣ አዋጅ አለ። ከዚህ በዚህ ህግ መሰረት እነኚህ ሰዎች በፍጹም የሚሰሩት ስራ ህገወጥ ነው። ኢቨን፣ እስቲ ይሄንን በተመለከተ የሸማቾች ጥበቃ አዋጅ ምንድን ነው የሚለው ስምንት አስራ ሶስት ሁለት ሺህ ስድስት በዚህ ዙሪያ ላይ ምንድን ነው እንዲሁም ደግሞ የሚያስከትለው ጉዳትስ ምንድን ነው የሚያስከትለው ተጠያቂነትስ ምንድን ነው የሚለውን ከ በአንቀጽ ሀያ ሁለት ንዑስ አንቀጽ አስር ላይ እንዲህ ይነበባል። ለሰው ጤናና ደህንነት አደገኛ የሆነ ምንጩ ያልታወቀ የጥራት ደረጃው የወረደ እየተመረዘ የአገልግሎት ጊዜ ያለፈ ወይም ከባዕድ ነገሮች ጋር እየተደባለቀ የንግድ እቃን ለሽያጭ ማቅረብ ወይም መሸጥ የተከለከለ ነው ይላል። የተከለከለ ነው። ይህንን ሲያደርጉ የተያዙ ግለሰቦች በወንጀል ይጠየቃሉ። በወንጀል ይጠይቃሉ። ይሄ አዋጅ በመጨረሻ ላይም የሚያስቀምጠው በዚህ ስራ ላይ የተሰማሩ ወገኖች የሚቀጡት ቅጣት አለ። ኖርማሊ ማለት ነው። በመደበኛ ወንጀል ህግም በዚህኛው ላይም የሚቀጡት ቅጣት አለ። በዚህ ስራ ላይ የተሰማሩ ወገኖች በገንዘብም፣ በቅጣትም፣ በስርዓት ቅጣትም የሚቀጡበት ሁኔታ አለ። ሶዛት አሁን ምንድን ነው ማድረግ ያለብን? እያንዳንዱ ሰው ኢቨን ይሄን በዚህና በሌሎች መንገዶች ለማህበረሰቡ ተደራሽ ለማድረግ ሙሉ ግቤ። ስታከራዩ ተከራዮች እነማን ናቸው፣ እንዲሁም የሚሰሩት ስራ ምንድን ነው የሚለውን በማሰብ ነው እንጂ ብዙ ብር ስለከፈሉ ወይም ደግሞ እናንተ ያላችሁትን ብር ከፍሎ እነኛ ሰዎች ስለገቡ ህጋዊ ስራ ይሰራሉ ብሎ ማሰብ ይከብዳል። እንጀራ እንግዲህ እኛ የምናውቀው እናቶች ወይም ደግሞ ኖርማሊ ከጤፍ የሚወጣ ከጤፍ የሚሰራ እንጀራ ነው የምናውቀው ማለት ነው። ግን ከጤፍ ውጭ ያለው ነገር ለምሳሌ አንድ እንጀራ በአሁኑ ሰዓት ሀያ ብር ነው ወይ ሀያ አምስት ብር ነው፣ ያንን ሀያ አምስት ብር የምንከፍለው ጤፍ ነው ብለን አስብን ነው እንጂ ሌሎች ነገሮች የተቀላቀሉበት ነው ብለን አይደለም። እንደዛ ከሆነ ዋጋው መቀነስ አለበት ነው ዋጋው መቀነስ አለበት። ከዛ ውጪ ደግሞ ኢቨን ለጤናችን አደገኛ የሆኑ ንጥረ ነገሮችን በማቀላቀል እጅግ በጣም በጣም በሚያሳዝን የኃላፊነት በጎደለው መንገድ ያንን በማድረግ የህብረሰቡን ጤና በማወክ ላይ ይገኛሉ። በአሁኑ ሰዓት በርካታ ሰዎች በከተማ እንዲሁም በከተማ አካባቢ ያሉ ማህበረሰቦች ያንን እንጀራ በሉ ማለት ፔንት ነው። ያንን እንጀራ ከበሉ ኖርማሊ ጨጓራቸው ይላጣል። ስለዚህ በአሁኑ ሰዓት እንግዲህ የዛ የጤና ባለሙያ ባለሆንም ለካንሰርና ለጨጓራ እንዲሁም ለሌሎች ህመሞች መነሻ የሚሆነው ተገቢ ያልሆነ አመጋገብ ነው። እንዲሁም ደግሞ ለጤናችን አደገኛ የሆኑ ነገሮችን በአንድ ላይ አቀላቅሎ በመሸጥ በምንጠቀምበት ጊዜ ይህ ችግር ሊደርሰን ይችላል። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውም ብሂል እዚህ ብለን ለመጠቀም እወዳለሁ። እኔ ኒወይዝ ግን ማናችሁም ይህንን ቲክቶክ ይህንን ቪዲዮ የምትመለከቱ ወገኖች ካላችሁ መረጃውን ሌሎች ሌሎች እንድታዳርሱ ነው በአክብሮ የሚጠይቀው። በጣም ብዙ ሰው እየተጠቃበት፣ ብዙ ሰው እየተጎዳበት፣ ብዙ ሰው በተለያየ በሽታ ለተለያየ በሽታ እየተዳረገበት ስለሆነ በተቻለ መጠን ይህንን ለመቀነስ እያንዳንዳችሁ ይህንን ቪዲዮ የተመለከታችሁ እነኛ አይነት ግለሰቦች ከላይ ተጠቀሱ የተጠቀስኳቸው አይነት ባህሪ ያላቸው ወይም ደግሞ ሙሉ ግቢ የሚከራዩ እንዲሁም ደግሞ እንጀራ አጋግሮ የሚያከፋፍሉ በሞተር፣ በመኪና፣ በተለያየ መንገድ በጣም በሚገርም ሁኔታ ነው። ቢዝነስ መስሩ ቢዝነስ መስራት ችግር የለውም። ግን መስራት ያለባቸው ጤናማ በሆነ መንገድ ምንም ነገር ጋር ባዕድ ነገር ጋር ያልተቀላቀለበት እንዲሁም በአዋጅ ላይ የተፈቀዱ ለሕብረተሰቡ ጤና አስፈላጊ ናቸው የሚለውን ነው መሸጥ ያለባቸው። ስለዚህ ያ ማትረፍ ምናምን ችግር የለም፣ ግን ሲያተርፉ እነኛ ነገሮች እንደዚህ የሕብረተሰቡ ጤና ሞርት ታሳቢ መደረግ አለበት። ይህ ካልሆነ እጅግ በጣም አስቸጋሪ ነው እና ኖርማሊ አሁን ላይ ገንዘብ ብቻ በመመልከት ከእኔ በኋላ ሰርዶ አይብቀል ብላለች እንደምበለ አያ ሰዛት ሰዎቹ እኔ ገንዘብ ላገኝ እንጂ ለምን ኢትዮጵያ ሕዝብ ሞት አያልቅም የሚል ኢረስፖንስብል ዜጋ እየመጣ ስለሆነ፣ ይህንን ደግሞ የምንከላከለው በጋራ ነው እና መንግስትም ባለበት ሀገር ለን መንግስትም ተገቢው የእርምት እርምጃዎች እንዲሁም ደግሞ በዚህ ዙሪያ ላይ የተደራጀው መስሪያ ቤቶች አሉ። የኢትዮጵያ ጥራትና ደረጃዎች ባለስልጣን የሚባለው ይህም አካል ይህንን ጉዳይ መከታተል አለበት። የንግድ እና ሸማቾች ጥበቃ ባለስልጣናት አለ። ይህም ይህን ጉዳይ መመልከት እና መከታተል አለበት። እንዲሁም ንግድ ሚኒስቴር አለ። ይህን መከታተል አለበት። ፖሊስ ይህን መከታተል አለበት። ፍትህ ሚኒስቴር ይህን መከታተል አለበት። ሌሎችም ጉዳያቸው ጉዳዩ የሚመለከታቸው አካላቶች በዚህ ተሳትፎ በማድረግ የሕብረተሰቡን ጤና እንዲታደጉ ስል በአክብሮት ጠይቃለሁ። መልካም ቆይታ። ሀገራችን ኢትዮጵያን ፈጣሪ ይባርክ።